ሰላም ጤና ይስጥልን። ውድ የንቁ ሚዲያ ተከታታይ ቤተሰቦቻችን ይህ ከንቁ ሚዲያ ንቁ ለተረቡ ዜና ነው። ዜናዎቹን ወደ እናንተ ማደርሰው እኔ መምህር ኢሳያስ ነኝ። አብራችሁን ቆዩ። በቅድሚያም ለቅድስት ቤተ ክርስቲያን ልዕልና መምከር ይጠበቅብናል ሲሉ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ መልእክት አስተላለፉ። አድና ተስፋዬ እንደሚከተለው ታቀርባለች። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት የስብከተ ወንጌል ሐዋርያዊ ተልእኮ መምሪያ ከትምህርት ስልጠና መምሪያ ጋር በመተባበር በትናንትናው ለዝክረ ወንጌል ወዝክረ ሊቃውንት በሚል መሪ ቃል በጠቅላይ ቤተ ክህነት በጽርሀ ተዋህዶ የስብከተ ወንጌል አዳራሽ ዓመታዊ ጉባኤ መካሄድም ጀምሯል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት በጉባኤው መክፈቻ ላይ ባደረጉት ንግግር ለቅድስት ቤተ ክርስቲያን ልልና መምከር ይጠበቅብናል ያሉ ሲሆን ለስብከተ ወንጌል አገልግሎት ጉባኤው ትልቅ አስተዋጽኦ ያለው በመሆኑ ተጠናቅሮ እንዲቀጥልም ሲሉ አሳስበዋል። እየተካሄደ በሚገኘው ዓመታዊ ጉባኤ ላይ መንፈሳዊነት ለሁለንተናዊነት አገልግሎት በሚል ርዕስ መላከ ሰላም አባ ቃለ ጻዲቅ ሙልጌታ ስልጠናም ሰጥተዋል። በዘመናችን ዕውቀትና መንፈሳዊነት የተለያዩ በመሆናቸው ሁለቱንም አዋሃዶ መያዝ ይገባል ሲሉ መላከ ሰላም አባ ቃለ ጻዲቅ ሙልጌታ ስልጠናው ላይም ተናግረዋል። አክለው ከቤተ ቤተ መቅደስ እስከ ቢሮ ያለውን አገልግሎት ትኩረት የሚሻና መንፈሳዊ ኑሮ የሚገባ ነው። በተለይም አውደ ምሕረት ላይ የእግዚአብሔር ክብር መግለጫ እንጂ መወደሻ አልናደርገው አይገባም ሲሉ ተናግረዋል። አሁን ላይ ያለው አገልግሎት መንፈሳዊነት የተላበሰ እንዲሁም አገልጋዮች ቆም ብለው ማሰብ በአገልግሎታቸው እግዚአብሔር መምሰል አለባቸው ያሉት መላከ ሰላም አባ ቃለ ጽድቅ ለዚህም ሁሉ ድርሻ መውጣት አለብንም ብለዋል። በዓመታዊ ጉባኤ ላይ ቅዱስነታቸው የጠቅላይ የስራ ኃላፊዎች ከመላው ሀገረ ስብከት የመጡ የስብከተ ወንጌልና የትምህርት ክፍል ኃላፊዎች ከአዲስ አበባ ሀገረ ስብከት ክፍላተ ከተማና አድባራት ገዳማት የመጡ የስብከተ ወንጌል ኃላፊዎች የተገኙ ሲሆን ጉባኤው እስከ ሰኔ 25 2017 ዓ.ም እንደሚቆይም ተናግረዋል። ብፁዕ ቅዱስ አቡነ ማትያስና ብፁዓን አበው ሊቃነ ጳጳሳት በተገኙበት የችግኝ ተከላ መርሃ ግብር ተከናወነ። ተጨማሪ ያለን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስን ጨምሮ የቤተክርስቲያኑ አባቶች የአረንጓዴ አሻራቸውን አኑረዋል። ብፁዓን አባቶች የአረንጓዴ አሻራ ችግኝ ተከላ ያካሄዱት በአዲስ አበባ ቦሌ ቪአይፒ ተርሚናል አካባቢ ነው። በችግኝ ተከላው ወቅት የተገኙት የአዲስ አበባ ከተማ አስተዳደር ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአረንጓዴ አሻራ ይላቃ አበርክቶ እያደረገች መሆኗን ተናግረዋል። ሁሉም የሃይማኖት ተቋማት አረንጓዴ አሻራቸውን ማኖር የሚችሉበት ስፍራ በአስተዳደሩ ተለይቶ መዘጋጀቱን ገልጸው ምዕመኑ በንቃት ተሳትፎ እንዲያደርግ ጥሪ አስተላልፈዋል። ለአራቱ ወለጋዎች የሚያገለግል መንፈሳዊ ኮሌጅ እንዲከፈት በብፁዕ አቡነ ሩፋኤል የሚመራው የአስተዳደር ጉባኤ ውሳኔ አስተላለፈ። አድና ተስፋዬ በብፁዕ አቡነ ሩፋኤል የቄለም ወለጋ፣ የምዕራብ ወለጋ፣ የምስራቅ ወለጋ፣ የሆረር ጉድሩ ወለጋ፣ የቢሻንጉል ጉሙዝ አሶሳ፣ የጋምቤላ ክልልና የደቡብ ሱዳን ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የሰላምና የልማት አምባሳደር፣ የሃይማኖት ተቋማት ጉባኤ ሰብሳቢ የሚመራው ልዑክ ሰኔ 22 ቀን 2017 ዓ.ም ጀምሮ ወደ ወለጋ ያቀና መሆኑን መዘገባችን ይታወሳል። በጉዞ ወቅቱም የልዑኩ መሪ ብፁዕ አቡነ ሩፋኤል የሰባቱ አህጉረ ስብከት ሊቀጳጳስ የመንፈስ ቅዱስ ልጃቸው የነበረው የክቡር አርቲስት አጫሉ ሁንዴሳ የእረፍት ቀን ታሳቢ በማድረግ አጽሞ ባረፈበት አንቦ ኢየሱስ ድረስ በመሄድ ጸሎትም አድርገዋል። ልዑኩ በትናንት በትናንትና ዕለት የምስራቅ ወለጋ ነቀምት ሀገረ ስብከት አስተዳደር ጉባኤውን በመሰብሰብ የሀገረ ስብከቱን ቀጣይ እድል የሚወስን ዘርፍ ብዙ ውሳኔዎችን ያስተላለፈ ሲሆን ከዚህም መካከል በሀገረ ስብከቱ ስር የሚመራው በብፁዕ ሊቀ ጳጳስም የተሰየመ አደ የህጻናት እንዲከፈት ከዚህም በፊት ሶስተኛ ወለል ላይ ደርሶ የተቋረጠው የነበረው ጂፕላ ለሰበን ህንጻ ስራውን እንዲቀጥል እንዲሁም በሀገረ ስብከቱ ለአራቱ ሞለጋዎች የሚሆን መንፈሳዊ ኮሌጅ እንዲከፈትም ወስኗል። ከውሳኔ በኋላ አፈጻጸሙን እንዲከታተሉ ለሀገረ ስብከቱ ሰራተኞች ከብጹ ሊቀ ጳጳሱ መምሪያ ተሰጥቶ ልኩ ሌላኛውን የወለጋ ክፍል ቄለ ሞለጋ ሀገረ ስብከቱም አምርቷል። በሊባኖስ ቤይሩት ከ12000 በላይ የሚቆጠሩ ህዝብ የታደመበት ዝክረ ቅዱስ ያሬድ መንፈሳዊ ጉባኤ ተካሄደ። ተጨማሪ ያለን በሊባኖስ ቤይሩት ከ12000 በላይ የሚቆጠሩ ሕዝብ የታደመበት ዝክረ ቅዱስ ያሬድ መንፈሳዊ ጉባኤ ተካሂዷል። የሊባኖስ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲሜጥሮስ፣ የየአድባራት አስተዳዳሪዎች፣ ከኢትዮጵያ የተጋበዙ መምህር ሄኖክ ፈንቴ፣ ዘማሪ ዲያቆን ቀዳሜ ጸጋ፣ ሊቃውንተ ቤተ ክርስቲያን፣ የየ አድባራቱ ሰንበት ተማሪዎች ከ12000 በላይ የሚቆጠሩ ሕዝብ የታደመበት ብዙ የውጭ አገር ዜጎች አይተው የተደነቁበት ዝክረ ቅዱስ ያሬድ መንፈሳዊ ጉባኤ በደማቅ ሁኔታ ተከብሯል። በመጨረሻም ብፁዕ አቡነ ድሜጥሮስ በስደት ለሚገኙ ልጆቻቸው ትምህርት ሰጥተው መርሃ ግብሩን በጸሎተ ምህላ በቡራኪና በአባታዊ ምክር ህዝቡን አሰናብተዋል። ሰኔ 25 ቀን 2017 ዓ ም ከንቁ ሚዲያ የተዘጋጀው ዜና ይህን ይመስል ነበር።